ወደ ወገኖች እንደምንድን ናቸው እንግዲህ ከዚህ በፊት ታህሳስ 14/2017 ለ60ኛ ጊዜ ደም ለገሴን እና ከ1995 ጀምሮ ቋሚ ደም ለጋሽ መሆንን አሳውቂያችሁ እናንተም ደም በመለገስ የሚገኘውን የህሊና እርካታ እንድታገኙ ያበረታታው መሆኑ ይታወሳል። ዛሬ ሮ 2017 ዓ.ም ብሔራዊ ደም ባንክ እዚህ ስቴዲየም ባለ የሚገኘው ከመስቀል አካል ተገኝቼ በቋሚነት እንደተለመደው ደም እየለገስኩ ይገኛለሁ። ይህንን መልእክት ማስተላለፍ የፈለግኩበት ዋና አላማ የሰው ልጅ በህይወቱ እግዚአብሔር መልካም ነገር እንዲሰራ ነው። ሰው ልጅ ሰው ልጅ በተለያዩ ምክንያት የደም ፍላጎት ያጋጥመዋል በተፈጥሮ አደጋ ወይም በሰው ሰራሽ አደጋ ሰው ደም ያስፈልገዋል በመኪና አደጋ በጦርነት በተለያዩ ግጭቶች ምክንያት እንዲሁም በካንሰር የሚታመሙ ታማሚዎች በወሊድ ምክንያት በቀዶ ጥገና ወሊድ የሚያከናውኑ እናቶች እና ሌሎች የሁሉም የህብረተሰብ ክፍሎች ዘር ሃይማኖት ፆታ ሳይለይ እድሜ ሳይለይ ደም ያስፈልጋቸዋል ስለዚህ እኛ ደግሞ ካልሰጠን ደም የምንሰጠው በባህሪው በነፃ ነው አይከፈልም ደም ስትለግሱ ክፍያ አትጠይቁም እግዚአብሔር በነፃ የሰጣችሁ በነፃ ነው እናንተ የምትሰጡት እናንተ በነፃ የምትሰጡት ደግሞ ለሰው ልጅ ለሌላው ሰው ክብር ፍቅር እንዳላችሁ አንዱ ማረጋገጫ ነው የሰብአዊነትና የርህራሄ አንዱ ምልክት ነው ስለዚህ ደም በመለገስ በገንዘብ የማይተመን የህሊና እርካታ እንዲታገኙ አሁንም በድጋሚ አበረታታቸዋለሁ። አሁን እኔ ደም እየለገስኩ ያለሁበት ወቅት እንደምታውቁት ለኦርቶዶክስ ክርስትና የማነት እምነት ተከታይ ወገኖቻችንም ሆነ ለእስልምና እምነት ተከታይ ወገኖቻችን የጾም ጊዜ ነው። በዚህም ጊዜ በእርግጥ የእምነቱ ተከታዮች አብዛኛውን ጊዜያቸውን በጾም የሚያሳልፉ መሆኑ ደም ይለግሳሉ ተብሎ አይታመንም። ነገር ግን ሁሉም ይጾማል ማለትም ላይሆን ይችላል። የማይጾሙም የህብረተሰብ ክፍሎች አሉ ኢትዮጵያውያን። ነገር ግን በዚህ በጾም ጊዜ ተብሎ ህመም አይተው አደጋ አይተው እኛ እንደምናውቀው በሀገራችን ከፍተኛ የትራፊክ አደጋ ያለበት ሀገር ነው ያለ ነው። ከፍተኛ በካንሰር የሚታመሙ ሰዎች ያለበት ሀገር ነው በቀዶ ጥገና ሁሉ ብዙ እናቶች ያሉበት ሀገር ነው። ስለዚህ በዚህ ወቅት ፍላጎቱ አሁንም እንደቀጠለ ነው፣ እጦቱ አሁንም እንደቀጠለ ነው። የነን ደም ለመቀበል ያስተናገረችኝ ባለሙያ የጾም ወቅት ስለሆነ ህብረተሰቡ መብዛት እየመጣ አይደለም የሚል ሀሳብ ነው ስትናገረ ሰማሁት እና እናንተ ካልለገሳችሁ ለሌሎች ወገኖቻችን ማንም ሊደርስላችሁ አይችልም እና? በዚህ ወቅት በተለይ ሰብአዊነትን በተግባር የምናሳይበት ጊዜ መሆን አለበት ብዬ ነው የማስበው። ለሰው ልጆች ያለንን ፍቅር፣ ለሰው ልጆች ያለንን መልካም አመለካከት የምናረጋግጠው በዚህ ነው እና ደም በመለገስ የሌሎችን ሰዎች ሕይወት እንታደግ፣ ከእግዚአብሔርም ከሰውም መልካም ምርቃት እንቀበል፣ ለህልናችንም ደግሞ ረፍት እናገኝ። እግዚአብሔር ይባርካችሁ። አመሰግናለሁ።

የሆነ ጊዜ አንደኛዋ በጣም ወጋግተኝ፣ እንዴት እንደተናደድኩ ተፈልጋስ ደም ለግሼ ሰው ብሆን ኖሮ ግራ ገባይ ነው። ወርቃው ይገኝ ስለ አላህ ነው። የሆነ ቤተሰቧ ያደረገች ነገር አለ በስልክ የደወለች የሆነ ነገር ብሶት አወራ ነበር።